13 ከቁጥር 17 ጀምረው እንዲሁም ሆነ ፌርዖን ሕዝቡን ባለቀቀ ጊዜ፣ ምንም ቅርብ ቢሆን እግዚአብሔር በፍልስጥኤማውያን ምድር መንገድ ምን አልመራቸውም። እግዚአብሔር ሕዝቡን ሰልፉን ባየ ጊዜ እንዳይጸጽተው ወደ ግብፅ እንዳይመለሱ ብሏልና ነገር ግን እግዚአብሔር ሕዝቡን በዙሪያ መንገድ በኤርትራ ባሕር ባላቸው ምድረ በዳ ምናርጋቸው የእስራኤል ልጆች ከግብፅ ምድር ተሰልፈው ይኖኑ ወጡ። ዮሴፍ እግዚአብሔር ሳይጎበኛችሁ አይቀርም አጢንቶቻችሁ ከዚህ ከእናንተ ጋር ምንርጉ ታወጣላችሁ ብሎ የእስራኤል ልጆች አምስሏቸው ነበርና ሙሴን የእርሱ አጢንቶች ከእርሱ ጋር ምን አርግ በቀና በሌሊት ይሄዱ ዘንድ መንገድ ያሳያቸው ቀን በደመና አምድ ሊያበራላቸው ሌሊትም በእሳት አምድ እግዚአብሔር በፊታቸው ሄደ። የደመነውን አምድ በሌሊት ከቶ የስም ከርዕስ እግዚአብሔር አይለይም። አንዲ ሰው ካለ አሜን እጅ ምን እግዚአብሔር ከኔ አይለይም። ዛሬ መለክታለ መከራ ሊበዛ ይችላል። ሁኔታ የጠና ይችላል። ሰልፍ ሊበዛ ይችላል። ነገሮች ግራ ተስፋ ሚያስፈረግ ሊሆን ይችላል። እግዚአብሔር ከኔና አይለይም።

እግዚአብሔር ሊነይ ይችላል። በሪ ሊዘጋ ይችላል። የሚታየው ነገር ሁሉም ከፊት ሊሻሽ ይችላል። እግዚአብሔር ግን አይለይም። እግዚአብሔር ግን አይለይም። ያኮ ከእግዚአብሔር አይለይም። እግዚአብሔር ካልተለየ ጉብኝት ይመጣል። እግዚአብሔር ካልተለየ በር ይከፈታል። እግዚአብሔር ካልተለየ መንገድ ያማር ይሆናል። እግዚአብሔር ካልተለየ የጠላ ሁሉ ወዳች ይሆናል።

እግዚአብሔር እግዚአብሔር ህዝቡን በፊልስጤን መንገድ አልመራቸው። ነገር ግን ነገር ግን እግዚአብሔር እራሱ ህዝቡን ምን አደረጋቸው? አንደኛ እራሱ በመንገዱ መራቸው በእራሱ እግዚአብሔር ህዝቡን በዙሪያ መንገድ ባላቸው በምድር ባዳ ምናረጋቸው መራቸው፣ በራሱ መንገድ እግዚአብሔር በራሱ መንገድ ምናረጋቸው። ሁለተኛ በባህር ባላቸው ምድር የእስራኤል ልጆች ከግብፅ ምድር ተሰልፎ ምን ሆኑ ወጡ። እግዚአብሔር ስመራ ህዝቡ ምን ሆኖ ሄ ነው መራቸው። ሁለተኛ የእስራኤልን ህዝብ ከግምፅ ምድር ተሰልፎ ከግምፅ ምድር ግምፅ ቢመቻቸው ነው አይወጡም። ግምፅ ምድር የእስራኤል ጩኸት ወደ ደረስ ይላል ወደ እግዚአብሔር ደረስ ደረስህ አራት መቶ ሰላሳ አመት ነው የኖሩት በግምፅ ምድር። ጡብ የገረብ ነው አንገት አቀንቅሮ ነው ይኖሩት ባሪያ ሆነው አሽከራው ነው በጣም እዛ ከተማ ላይ ዋራ ከብሎ ተጨንቆ ነው ሚኖሩት። ከዚ የተነሳ እግዚአብሔር የኢስራኤል ህዝብ ጩኸትን ሰማ። ሁለተኛ ድካሙን አየ። ሶስተኛ በጣም ከባድ ጉዳት ውስጥ ያሉን ጉዳታቸውን አየ። ግቶእንዲያኮ ምነኛ መከራ ውስጥ፣ ምነኛ ችግር ውስጥ፣ ምነኛ በሽታ ውስጥ ሊትኖሩ ትችላለ። ዛሬ ግን አይቷል

እናንተ እግዚአብሔር ሳይጎበኛችሁ አይቀር ታያደርጋችሁ። ሳይጎበኛችሁ ያለ ጉብኝት ልትኖር ትችላለህ፣ ያለ ገንዘብ ልትኖር ትችላለህ፣ ያለ ያለ ቤት ልትኖር ትችላለህ። ይኸው በመከራ ውስጥ በችግር ውስጥ ጡብ እየገነባ ልትኖር ትችላለህ። ዛሬ ለአንዳንድ ሰው መለካለህ። ሰማይ ይስማ፣ ምድሩ ይስማ፣ ሟተኛ ይስማ፣ ደጋሚ ይስማ፣ ሰፈሩ ይስማ፣ መንደሩ ይስማ፣ እግዚአብሔር ይጎበኛል። እግዚአብሔር በመሽታ አይደለም የሚጎበኘው እግዚአብሔር በማጣት አይደለም የሚጎበኘው። እግዚአብሔር በኪሳራ እና በኤዳ አይደለም የሚጎበኘው። እግዚአብሔር አይደለም የሚጎበኘው። እግዚአብሔር ዛሬ አንዳንድ ሰዎች ው ሰፈር አካባቢ በሳብ ከሚያውቁበት ስፍራ ሊያወጣ ይጎበኛ። አሜን። እግዚአብሔር ዛሬ አንቺ ባትቀበይ፣ አንተ ባትቀበል፣ እናንተ ባትቀበሉ፣ እግዚአብሔር ወደ አድራሻ መጥቶ ይጎበኛል። እግዚአብሔር እናንተን ሳይጎበኛችሁ አይቀርም። ከዛ በኋላ እንደዚህ አቂንቶችን ከእናንተ ጋር ዘፍጥረት ምዕራፍ 50 ቁጥር 24 ላይ መጎበኘቱ የሰማይ አምላክ ከነ ችግር ይሞታሉ፣ ከነ ችግር ይቀበራሉ፣ ከነ ማጣት፣ ከነ ጽሳሬ፣ ከነ እዳይ ይቀበራሉ ብላችሁ ተስፋ የቆረጣችሁ ሰዎች ዛሬ መልእክት ስማ፣ ለአንተ ነው ይሄ የመጣው። እግዚአብሔር ተናግሮኛል። በጌታ በኢየሱስም እግዚአብሔር ነገ ሳይዶ አይደለም፣ አሁን ቃል ባወጣው ታይኔ ላንተ ይጎበኛ ብለቆጥ ነው። እግዚአብሔር እናንተ ነው ይጎበኛቸዋል ካለ በኋላ ወደዛ ስፍራ ያወጣቸዋል። አብርሃም ለይሳቅ ለያዕቆብ ወደ ማልና ቶን ምድር ያደርሳቸው አሜን። ተሰልፉ ወጡ ይላል። እዛ ጋር ደግሞ ዮሴፍ ምን እንደ ያደርሳቸው

አሜን ብሎ ለወሰደ ሰው ይሁን፣ አሜን ብሎ ለተቀበለ ሰው ይሁን፣ ይሄ ለሚያምን ሰው ይሁን። አሜን ይሁን ይሁን። ከዛ በኋላ ይኸው እላችሁ ጴጥሮስን አስለበሰው፣ አስታጠቀው፣ አስጣለቀ ማለት ጫማውን አስጠለቀው። ከዛ በኋላ ምን በል ተከተለ ስለው ጴጥሮስ ተከተለ። አንደኛው በር ተከፈተ። የነካ ሰው የለም። የለሶይ ፊት ያለው መላኩም አልነካም። መላኩም እነሱ ይደርሳሉ ይከፈታል። በኋላ በር ያለበት ትደርሳለሁ፣ ይከፈታል። ምንጭ ያለበት ትደርሳለሁ፣ ይከፈታል። በረከት ያለበት ትደርሳለሁ፣ ይከፈታል። አንተ ነው እንጂ ጴጥሮስና መላኩን አላታገለ። ጴጥሮስና መላኩ አልተታገሉ። ከዛ ልክ እነሱ ይደርሳሉ ይከፈራ፣ እነሱ ይደርሳሉ ይከፈራ። ከተማ የሚያወጣው ብርቱ በር፣ ያ ማይችለው ብረት በር፣ ያ ማይችለው የናስ በር ያ ማይችለው ደጆች ልክ መላኩ ሲደርስ ተከ አምላክ ከእግዚአብሔር ፊት ሄዳል፣ ዝግ በር ይከፈታል

እሱን አውጥቶ ሄዷል። ዛሬ አንተ ከችግር አውጥቶ ይሄዳል። ማጣት ውስጥ ነህ፣ ችግር ውስጥ ነህ፣ ዕዳ ውስጥ ነህ፣ በሽታ ውስጥ ነህ፣ ሰው በሚያውቀው መንደር ውስጥ ነህ። አውጥቶ ይሄዳል። አሜን። እዱ አይደለም ይሄዳል። አሜን። ጴጥሮስን አወጣ፣ እሱ ይሄዳል። ጴጥሮስ ከተማ ላይ ወክ ያርግ። የት ነው ያለው? የት ነው ያለው? ያንተ ማውጣት ጠላትን ግራ ያጋባል። የምስራቅ የሚራብ የደቡብ የሰሜን ንፋስ አንደ ላከና፣ ከዛ ሁለት በኩል ግድግዳ አረገና ማሉን ጭቃውን አንደ ጠርጎ አዋራ አረገ። አንደ ጠርጎ አዋራ አረገና ከዛ በኋላ እስራኤል ልጆች ተሻገሩ። በምን እንደ ተሻገሩ? በጨለማ አይደለም በብራ መሪው ማን ነው? ኢየሱስ መሪው ማን ነው? መሪው ማን ነው ቅዱሳኖች? መሪው ማን ነው? ሚመራኖች መሪው ማን ነው ተናገረ። ሰው አለ ለምን እንደፈራ አላውቅም። መሪው ማን ነው? መሪው ሙሴ አይደለም። መሪው ኢያሱ አይደለም። መሪው ሐዋርያ አይደለም። መሪው ነብይ አይደለም። መሪው እንትና ወንገላዊ፣ ፓስተር፣ ዘማሪ አይደለም። መሪው ማን ነው? መሪው ማን ነው? ኤርትራ ባሕር ለሁለት እንደ ግድግዳ ቆመ። ከዛ በኋላ ንፋሱን ላከ። ንፋሱ ጭቃውን ይዞ ሄደ። አዋራ በአዋራ ለዛው በአዋራ እየተሻገሩ በሌሊት አይደለም በቀን አሜን። ከዛሬ ቀን ጀምሮ እኔ

አንተ በማታውቅበት አንቺ በማታውቅበት መንገድ አንዳንድ ሰዎች እግዚአብሔር ወደ ኪዳኑ ይመራል። አሜን ይመራ። እግዚአብሔር አይለይም። እግዚአብሔር ካልተለየ ምን ይሆናል? እግዚአብሔር ካልተለየ በጣም አስፈሪው መንገድ እሱ ይመራል። አስፈሪ መንገድ በጣም የሚያስፈራው መንገድ በጣም የሚያስፈራው መንገድ በጣም ከባድ ከባድ የሚባለው መንገድ እሱ ምን ያደርጋል? ይመራል። ምን ያደርጋል? ሁለተኛ እግዚአብሔር ካንቺ ካልተለየ፣ እግዚአብሔር ካንቺ ካልተለየ ምን ይሆናል? ሁለተኛ አጥቶጣ ብሎ ከሚጠበቁበት ቦታ ያወጣል። አሜን። አጥቶጣም እየተባልክ ትወጣለህ። አሜን። እስከዛሬ ጸጥ ዝም ጭጭ ላለ ጉዳይ ጉብኝት ይሆናል። አሜን። ኧረ አሜን አሜን። እግዚአብሔር ጎበኛ አልጎበኘም አንደኛው አንደኛው ኤርምያስ ላይ ምዕራፍ 29 ቁጥር 11 ላይ እንደዚህ አለ። ሰባ ዓመት በተፈጸመ በባቢሎን ምድር ሰባ ዓመት በተፈጸመ ጊዜ እንደገና መጥቼ እናንተ ምን አደርጋለሁ? እጎበኛቸዋለሁ፣ ወደዛ ስፍራ አወጣቸዋለሁ፣ ከዛ መልካሚቱን ሀሳብን ይፈጽማቸዋለሁ። ኢየሱስ ጌታ ነው። አየህ፣ ጉብኝት ምን ምን ምን የማጉብኝት ይሆናል። አረ ይሆናል። ሀምሳ ሀያ አራት ዘፍጥረት ሀምሳ ሀያ አራት ላይ እንደዚህ ነው ያለው፣ እኔ እሞታለሁ። የሰማይ አምላክ እግዚአብሔር እናንተ ይጎበኛቸዋል፣ ወደዛ ስፍራ ያወጣቸዋል፣ ከዛ ለአባቶቼ ለአብርሃም፣ ለይስሐቅ፣ ለያዕቆብ የማልልኳቸውን ወደዛ ስፍራ ያደርሳቸዋል አለ። ጉብኝ አረ በመንገድ ይሄዳል፣ እሱ ይሄዳል፣ በእስራኤል ሰዎች ፊት ይሄዳል። ዘጥ ማለት ኢሳይያስ ላይ በቂሮስ ፊት ሄደ። ተራራውን ትክክል የናስ ደጆቹን ሰበረ፣ ብረት መወረወሮቹን ቆረጠ። ሁለተኛ ጴጥሮስ ጋር መጣና ጴጥሮስን ይዞ ወጣ። ታምናለህ በሚትፈራው መንገድ